አረ፣ ይሄ ነገር አላማረኝም የሃይሜ ፕራንክ የተነሳ ጊዜ የተጀመረ ጊዜ ማብቂያ የለውም። ፕራንኳ ቀውጢ ነው ቀውጢ ነው፣ የሃይሜ ፕራንክ ማለት ነው። ይሄን ነገር ደጋገምከው ከዚህ በፊት በጣም በጣም የሚያስጨንቅ ፕራንክ ራሱ ሶስት ጊዜ ማየታችን ነው በተደጋጋሚ ማለት ነው። ለማናቸውም ሰላም ጤና ይስጥልኝ። ሰላም አለይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ ወይ? በነገራችን ላይ ይሄን ቪዲዮ የምታዩት ቢፎር ኤንድ አፍተር የሚባል ነገር አለ አይደለም። ከዚህ በፊት ያሳለፉት ሁኔታ ያው ህይወት ታውቃላችሁ። በዚህ ዱንያ ስንኖር ሳቅንና ለቅሶ ወንድማማቾች ናቸው ብለናል አይደለም። እንደምታዩት ዛሬ በዚህ መልኩ ናቸው ማለት ነው እና ገይጽ ያው ሁሉም ነገር ያልፋል አይደለ? ያው ከታገሱት ነገሮችን ተቋቁሞ ከታገሱት ወይም ደግሞ እንዳልፍ ጥረት ካደረጉ የማያልፍ ነገር የለም ለማለት ነው። ብዙ ነገር የምር ከዚህ በፊት ያው እንግዲህ በፕራንክ የተነሳም ቢሆን ብዙ ነገር አሳልፈዋል ማለት ነው። እንግዲህ ያም ያም ሁሉም አልፎ አንድ አመት የተገናኙበትን አንድ አመት ባለፉት ሁለት ቀናት አሳልፈው ነበር ማለት ነው። ዛሬ ግን ያው ለየት ባለ ሁኔታ ደግሞ መጥተዋል ማለት ነው። መቼም ያው አንድ ቀን ውሎ አንድ ቀን የሚመጡት ያው አይዳል እንትን ለማለት ሊሆን ይችላል። ብዙዎቻችሁ ደግሞ ለምን ጠፉ፣ የጠፉበት ምክንያት ምን ሆኑ፣ ደግሞ ምን ሆኑ ደግሞ ተነሳባቸው ደግሞ ምን አስበው ይሆን፣ ምን ይዘው ሊመጡ ነው ደግሞ ምናምን የምትሉም ሰዎች አላችሁ። ያው ለእነሱ ከማሰብ የተነሳ መሰለኝ ስለምትወዷቸው ማለት ነው። እኔ ነው ጨምሮ በሉት። እና ዛሬ ደግሞ ምን ይዞ መጥቷል መሰላችሁ? ተደበደብኩ፣ ባንቺ የተነሳ ሰው ደበደብኩ፣ የሰው ጥርስ አረገፍኩ ምናምን። ዛሬስ ደግሞ አሪፍ ተባባሪ ያገኝቷል ማለት ነው። አሪፍ ደና ተባባሪ ያገኝቷል፣ እጥን ምጥን ያለ ተባባሪ ማለት ነው። እና ይምርን የምለው ቆይ ትንሽ የሆነ እንዴት አልጠረጠርሽም አለመጠርጠሮ የምር እንዴት ትንሽ እንኳን እንደዛ ምናምና አላ ሌለ ለቅሶ ያባረው አዴ ነቃቀረው እኮ በፈጣሪ እንዴት አዴ ነቃቀረው አዴ ነቃቀረው ለቅሶ ምን ምን ምናምን ቆይ እንዴት ነው የሚችሉበት፣ ከየት እንደሚያገጣጥሙት አላውቅም። እሷም ደግሞ እውነት ነው የመሰላት ትንሽም እንኳን አልጠረጠረችም። በአንቺ ምክንያት ተጋጨው ሲላት በእሷ ምክንያት ደግሞ ለእሷ የማይሆነው እንደሌለው የማይሆነው ነገር እንደሌለው ስለምታቅ እሷም ደግሞ ተጨናነቀኝ ከፕራንክ ውጭ ነው የመሰላት ሲጀመር ማለት ነው። እና ሐኪም ቤት እንሄድ ምናምን ምናምን እኔ እኮ እንዴት እንዲህ መጣ አይደው ሁሉ ምናምን እኔ እንግዲህ ይሄ ሀይሜ ፕራንክ የተነሳ ጊዜ ማለት ነው። እኛ እሱን አያርገን። በቃ ቁናህ ነው መቀበል ይኖርብሃል ማለት ነው። እስከ ጥግ ድረስ ነው እሷ የምታሄደው ከፈለገች ማለት ነው። እስከ ሁለትም ቀን ያው ከዚህ በፊት አይታችኋታል። ከሶስት ቀንም እስከ ሳምንት የምንከሄድበት ጊዜ ስለሚኖር ማለት ነው፣ ቻል አድርገው ማለት ነው። ቻል አድርገው ያው እንግዲህ የሰው ብድር ውሎ አያድር የሚባል ነገር አለ። ፍራንኳ እንኳ ከተነሳባት ትታው ነው እንጂ። በነገራችን ላይ ማስጠንቀቂያ ሰጥታችኋለች። የተነሳው እንዲሁ አገኛችኋለሁ ብላለች። ሁለታችሁንም አገኛችኋለሁ ነው ያለችው። ደግሞ ታገኛችኋለች በእርግጠኝነት ማለት ነው። ስለዚህ ከዚህ በፊት እንዳያችሁት አንዴ አያት አያት ነኝ ብሎ መጣ። አያት ነው ያለው፣ ቅማት አላውቅም ብቻ እንደዛ አይነት ነገር እ አንድ ጊዜ ደግሞ ወለድኩ ብሎ መጣ። ባለፉት ሶስት ቀናቶች ልጅ አለኝ ምን እንደምትል ሊሰማ ማለት ነው። መቼስ ተንኮላድን ልጅ አለኝ አላት። እሷ ግን መልሷ አሪፍ ነበር እንዳያችሁት፣ ማለት ነው። እንደገና ደግሞ መቼ ነበረ የሆነ ፕራንክ አድርጓት ነበር ማለት ነው። እና በነገራችን ላይ አጋብተሽበት ነው ያንቺው ነው። ያኔ አጋብተሽበት ነው እንጂ መቼም እንደዛ አልነበርም አደለ። እንግዲህ ሰሞኑን ሀይሜት ጡዛለች በፕራንክ። ሰሞኑን ደግሞ ማጦዝ ወይ የማይቀር ነው። በእርግጠኝነት ታያላችሁ፣ ፍራንክ ታደርጋቸዋለች በምን መልኩ እንደሆነ አላቅም እንጂ ማለት ነው። ፍራንክ እንግዲህ ድጋሜ ያደረገችውን በፊት ያደረገችውን አዲግ ነው። ወይኔ እንደው ተሱ ላይ አንስቶ ራሷ ላይ ሲጠመጥሙት እንዴት አልገባትም ነው? እኔ እኮ የገረበኝ በጣም የመደንገጧ ምልክት ይሄን ያሳያል ማለት ነው ሚፍታ ህ የስራ ተባባሪ እና ዛሬ ምርጥ ጓደኛ ነው ያገኘው፣ ማለት ነው። በነገራችን ላይ ማለት ነው፣ ጋይስ ስጦታውን ማየት እንፈልጋለን። ለምን እንደዚህ ብላችሁ ኮሜንት አጽፉም ተምን አስቻላችሁ ኦዲንሶች የሰጣት ስጦታ ምንድን ነው ብላችሁ እንዴት አላያችሁም? ማን ነው ኮሜንት አጻፋችሁም? በነገራችን ላይ እኔ አላየሁትም። ስጦታው እንየው ማየት አለብን። አሳይን ያላላችሁበት ምክንያት ምንድን ነው? የኔ ጥያቄ ነው። በነገራችን ላይ የእሷን ስጦታ አይተነዋል። እንግዲህ የትም እንዲያይሄድ ማለት ነው። በምንድን ነው በቃ እንዲያለ አንገቱን የቋጠረችው ማለት ነው። በወርቅ መስቀል አይደል? መስቀል መሰለኝ እኮ በዲም ባርጋ ነው የቋጠረችው፣ የትም እንዳይሄድ። እንዲያውም ትናንትና እኔ ባለትዳር ነው ሲል ሰምቸዋለሁኝ ማለት ነው። ለማናቸውን ስጦታውን አሳይን፣ አሳይን፣ አሳይን፣ ኦዲየንሶችሽ እንዳይፈነዱ አድርሱልኝ ማለት ነው። የውሲዱ እንዴ፣ ከእኛማ እኮ የሚደበቅ ነገር የለም። እንዲች እንዴ፣ ማን ነውና እዚህ ያደረሰው? ይሄ ሁሉ በቃ ይሄን ያደረሰው ማን ነው? እና ኦዴስ አይደለ? አዎ፣ ይሄን ታውቃላችሁ? ዙሮ ባይነግራችሁ ማለት ነው። ስለዚህ ስጦታውን ማየት እንፈልጋለን፣ ጋይዝ ማየት እንፈልጋለን። ስጦታውን አሳይን ብላችሁ ኮሜንት ጻፉ ማለት ነው። እነሱ ጋር ቅድም ግን እንዴት እንዲያሳቀኝ ይሄ ሚፍታህ የሚባለው ሰውዬ ማለት ነው። እስቲ እስቲ ያለ ማን ብለህ ነው የሴፍ ያደረግከው? አረ ሚስጥር አውጥቶ ነበር ለትንሽ። ለምን አላሳየህንም? ከጀመርክ አይቀር የሴፍ የተደረገውን ለምን አላሳየህንም? ድሞ እኮ እሱም ወይኔ አሪፍ ነበር ብታሳየ ወይም ደግሞ እንዴት ስክሪንሹ ላይ ቁጭ ብታደረግ፣ እንዴት ብሎ ሴፍ እንዴት ተደረገ? ምን ጥርጣሪያ እንትን አለው ደግሞ ምንም እኮ ነገር የለውም። ያኔ ያው ሀይሜ ቆንጆ ነው የሚሆነው። ወይም ደግሞ እናንተ እስቲ ለእናንተ ልት ኮሜንት ላይ ጻፉልኝ፣ እንደዚ ብሎ ነው የተጻፈ የተጽፍ የተደረገው ብላችሁ እናንተ ጻፉልኝ። ያው መቼ ምንም የሚቀራችሁ ነገር ስለሌለ እናንተ ከኛ ምንም እኮ የሚደበቅ ነገር የለማ። አሁን ለእኛ መነገር አለባቸው። በነገራችን ላይ ስጦታውን አሳየን። እስኪ ላይክ አድርጉኝ ሰብስክራይብ አድርጉኝ ማለት ነው። አምስት ሺህ ሙሉኝ። ዛሬ ትናንትና ያሳራሁት ቪዲዮ ላይ አምስት ሺህ ሙሉኝ። ና ወዲ ሀገር ላሽ ልበልላችሁ በቃ ግልግል ልትሉኛላችሁ ብዬ ነበር። ስለዚህ ሰብስክራይብ አድርጉኝ ማለት ነው ጋይስ። እና ለማናቸውም አብራችሁ ስለቆያቸው ከልባ አመሰግናለሁ። እስኪ እሸር አድርጉኝ በሚቀጥለው ፊ እስከምንመጣ ድረስ፣ ሌላ ደግሞ እሷ መታ እስከምታጨልለው ድረስ አብራችሁን ጠብቁን ማለት ነው። መልካም